ቡና የተተከለው በ2015 ሚያዝያ 10 ላይ ነው። ባህር ዛፍ ከዚህ በፊት በሰባት አመት አንዴ ነው የምናገኘው፣ ገቢውም ትንሽ ነው። በማዕከላዊ ኢትዮጵያ ክልል ሃላባ ዞን የምትገኘው ዌራ ወረዳ ቀደም ሲል በባህር ዛፍ ተሸፍኖ የነበረውን መሬት በቡና አትክልትና ፍራፍሬ የመተካት ስራ እየተሰራ ነው። በተለይም በወረዳው አለም ጤና ቀበሌ ውስጥ ከዚህ ቀደም የነበረውን የባህር ዛፍ ተክሎችን በማስወገድ በ10 ሄክታር መሬት እየተተገበረ ያለው የቡና አትክልትና ፍራፍሬ ልማት አርሶ አደሮችን ውጤታማ እያደረገ ነው። እዚህ አካባቢ ያሉ አርሶ አደሮች ተስማምተን እስከ 12 ሆነን እዚህ ያሉ አርሶ አደሮች ቡና እንትከል ብሎ ወሰኑ። ከዛ በኋላ ተከለል ቡና ቡና፣ አሁን በአመት ሳይሞላ ወይ መጀመሪያ ዙር ለቅመናል። ይሄ ቡና የተተከለው በ2015 መያዜ 10 ላይ ነው። በአርዛፍ ደግሞ ከሱ በፊት ተተክሎ በስምንት አመት እንኳን ለሽያጭ አልደረሰም። ይሄን ያህል ማለት ነው። ይሄን ደግሞ በ2015 መያዜ 10 ላይ ተክለን በሁለት አመት ፍራፍርቶ ወደ ሁለት ኩንታል አንስተን ለገባ አቅርበናል። በብር ሲቀየር ወደ 200 ሺህ ገቢ አግኝተናል። ባህር ዛፍ ግን ባህር ዛፍ ራሱ ለማንሳት ስንሸጠው ወደ 20 ምናምን ሺህ ነው የተሸጠው። በስምንት ዳማት ማለት ነው። የመሬት መጠኑ ከ10 ሄክታር በላይ ነው። የቡና ማንደሩ በጣም ብዙ ትርጉም አለው። ነው እና በጣም ብዙ አርሶ አደሮችንም ሊለውጥ የቻለም ነው እና በጣም ያስተማረም ነው። የባህር ዛፍ ተክል ውጤታማነት የማይታይበትና መሬቱንም ይጎዳ እንደነበር የሚናገሩት አርሶ አደሮቹ አሁን እያገኙት ያለው ምርታማነት ግን ከራስ አልፎ ለገበያ ማቅረብ የሚያስችላቸውም ሆኗል። በጣም ከባድ ነበር። መሬቱ ራሱ ተጋልጦ ለጎርፍ ጎርፍ እንዲሸረሽረው ተጋልጦ ብዙ አደጋ ለመሬቱ ራሱ ይደርሰው ነበር። ጫካ ሆኖ ብዙ አደጋ አለው። አሁን ደግሞ ይሄን ቡና መትከል እንደኛ ቡና ጦጣው ራሱ ቢበላው ማለት ነው። ጦጣው ራሱ ቢያስቸግረው አሁን ውስጡ ላይ ተራግፎ ብዙ ቡና በቅሏል። አሁን ወደ ፖት ቀይረን ለገበሬዎች ለማቅረብ ምን ስሩ ሁኔታም አለ። እኛ ከአግባ ነው የምንገዛው። ሲዳማ ይመጣል፣ ቡና ከሌላ ገ ከይርጋ ጨፌ ይመጣል፣ በአግባ ይመጣል፣ አላባ ቁሊቶ ይመጣል። ከዛ ነው ገዝተን የምንጠቀመው። ይህ ቡና ከተተከለ ወዲህ እንደውም ንጹሕ ቡና ምን የመሰለ ቡና ነው። ቤት አፍልተን እየጠጠን ነው ንጹሕ ቡና አላባ ላይ ቡና አልተለመደም። ከዚህ በፊት አላባ እናንተ የምታውቁ ከሆነ የሚታወቀው በበርበሬ ነበር። አሁን ከበርበሬ አልፎ የአላባ ቡና ተብሎ እንዲሰየም እንትን እየተሰራ ያለበት ሁኔታ ላይ ነው ያለው። በተለይም አርሶ አደሮቹ ከቡና ክላስተር በተጨማሪ ሌሎችም አትክልትና ፍራፍሬ የማልማት ስራ መስራታቸው የምግብ ዋስትናን ከማረጋገጥ አንጻር ሚናው የጎላ ነው ይላሉ። ቡና ሌላ ደግሞ እንደ አግሮፎረስትሪ አቮካዶ አትክልትና ፍራፍሬ ሌላ ደግሞ አቡካቶ ፍራፍሬ ፓፓ የመሳሰሉትን በዚህ ቡና ውስጥ እየተጠቀመን እየተከለን እየተጠቀመን ልጆቻችን እየተመገቡ እየተማሩ ነው። ለገቢ ምንጭም እየጠቀመን ነው። እቅዳችን ገና አስፋፍተን ወደ ሄክታር ከሄክታሪም በላይ ተክለን ለገቢ ምንጭም ለቤት ፍጆታም ለመጠቀም ፍላጎት አለን። ብዙ አሳብ አለን። ከዚህ በፊት ላሳለፍነው ዓመታቶች በጣም ተጓጭተናል። ይሄን አሁን በመስራታችን ከዚህ በፊት ያለፉትን በጣም ተቋጭተን ከዚህ በኋላ ደግሞ ለምንሰራው እርስ በራሳችን የተጋጋፍን ገበሬዎች መንግስት ከዞንም ሆነ ወረዳ ክልልም የጄኔተር ድጋፍ እየሰጣልን በዚህ ሁኔታ እየሰራን ያለ ሁኔታል። ፍራፍሬው አለ፣ አቮካቶ አለ፣ ፓፓያው አለ፣ ሙዙ አለ። ሁሉም ተያይዞ ሲሄድ የምግብና ስነ ምግብ ዋስትናን ማረጋገጥ እንችላለን። በ2015 ዓ ም የተጀመረው የቡና ክላስተር ወደ ተለያዩ ወረዳዎች እየተስፋፋ ይገኛል። የቡና ልማቱ በክላስተር መደራጀቱ ደግሞ ምርትና ምርታማነትን ለማሳደግ የሚደረገውን ጥረት እያገዘውም ይገኛል።